ለአንድ ቀን አዳር ብቻ ለማመን የሚከብድ ዋጋ የሚያስከፍሉ ሶስቱ የመዲናችን ቅንጡ ሆቴሎች። በሶስተኛ ደረጃ የተቀመጠው አያት ሪጀንሲ ነው። ይህ ባለ አምስት ኮከብ ሆቴል መገኘው በመሃል አዲስ አበባ ቅዱስ ስጢፋኖስ ቤተክርስቲያን ፊት ለፊት ሲሆን በውስጡም መቶ አስራ ስምንት ዘመናዊ ክፍሎች አሉት። የመዋኛ ገንዳ፣ ባር፣ ሬስቶራንት፣ ጅም እና ፑል ሁሉን አጠቃሎ ይዟል። ሆቴሉ ካሉት ክፍሎች ምርጡና እጅግ ውድ ዋጋ የሚያስከፍለው ፕሬዚደንሻል ሩም ይባላል። በዚህ ክፍል አንድ ቀን ብቻ ለማሳለፍ 3597 የአሜሪካን ዶላር። ሁለተኛውን ደረጃ የያዘው ስካይላይት ሆቴል ነው። በኢትዮጵያ አየር መንገድ በ65 ሚሊዮን ዶላር የተገነባው ይህ ቅንጡ ባለ አምስት ኮከብ ሆቴል 373 ክፍሎች፣ 3 ባሮች፣ 3 ሬስቶራንቶች እና በምስራቅ አፍሪካ ትልቁ የተባለውን የቻይና ሬስቶራንት አጠቃሎ ይዟል። ካሉት ቅንጡ ክፍሎች እጅግ ውድ ዋጋ የሚያስከፍለው ፕሬዚደንሻል ስዊት ሲባል፣ በዚህ ሁሉን ያሟላ ክፍል ውስጥ የአንድ ቀን ጣፋጭ ጊዜ ለማሳለፍ አምስት ሺህ የአሜሪካን ዶላር። ወደ አንደኛውና አስደንጋጩ ክፍያ ከማምራቴ በፊት ከሀያት ሬጀንሲ ፊት ለፊት የሚገኘው ባለ አምስት ኮከብ ሆቴል የነበረው በአስራ አምስት ፐርሰንት ቅድመ ክፍያ ብቻ መሸጥ ይፈልጋል። ባለ አንድ መኝታ ሰማኒያ ሁለት ካሬ ሁለት ሚሊዮን አንድ መቶ ሰማኒያ አንድ ሺ ሁለት መቶ ዘጠና ካሬ ሁለት ሚሊዮን ሶስት መቶ ሰባ አራት ሺ ስምንት መቶ ዘጠና ባለ ሁለት መኝታ መቶ አራት ካሬ ሁለት ሚሊዮን ሰባት መቶ ሀምሳ ስድስት ሺ ሁለት መቶ መቶ ሀያ ዘጠኝ ካሬ ሶስት ሚሊዮን አንድ መቶ ሰባ ሰባት ሺ ባለ ሶስት መኝታ መቶ ሰላሳ አራት ካሬ ሶስት ሚሊዮን አምስት መቶ ሰላሳ አራት ሺ ባለ ከሶስት መኝታ 168 ካሬ 5 ሚሊዮን 171 ሺ ብር። ከላይ የተዘረዘሩት 15% ቅድመ ክፍያ ሲሆኑ እስከ 20 ዓመት የሚቆይ የባንክ ብድርም አመቻችተዋል። አንደኛውን ቀጥላለን። በአንደኝነት የሚመራው ዝነኛውና እድሜ ጠገቡ ሸራተን አዲስ ነው። ንብረትነቱ የሸህ አላሙዲን የሆነው ባለ አምስት ኮከብ ሆቴል እጅግ ውብ የተባሉ ሁለት ኤክስኩሉሲቭ ስዊት እና አንድ ኪንግ አጠቃሎ ይዟል። በውስጡ የሌለው ነገር ቢኖር የለም ብቻ ነው ብለው የሚያሞካስት። ይህ ሩም ለአንድ ቀን የሚያስከፍለው ለሰፊው ህዝብ ጆሮውን ጭው ሊያደርገው ቢችልም 10000 የአሜሪካን ዶላር አንድ ቀን አዳር ይከፍላሉ። ባለ ተደሰት የሚለውን ሙዚቃ ልጋብዛችሁና እኔ በዚህ ውስጥ ሰናበታችኋለሁ። ፎሎውና ላይክ ማድረግ እንዳይረሳ።